ዛሬ ማለዳውን ከባድ የሚሳኤል ናዳ በእስራኤል ላይ ያዘነበችው ኢራን በእስራኤል ከሚገኙ ትልልቁ ሆስፒታሎች መካከል አንዱን መታለች። እስራኤል ጥቃቱ ዓለም አቀፍ ሕግን የጣሰ ነው ስትል ኢራን በሆስፒታሉ አካባቢ ያሉ ወታደራዊ ተቋማትን ነው ኢላማ ያደረግኩት ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለመቀላቀል የቀረበውን እቅድ ሲያጸድቁ፣ የመጨረሻ ውሳኔው ግን እስካሁን ድረስ እየተጠበቀ ነው። ኢራን ባለፉት ቀናት ባደረገችው ተደጋጋሚ ጥቃት የእስራኤል የአየር መከላከያ ሚሳይሎች መመናመናቸው ተሰምቷል። እስራኤል አሁን ባላት የአየር መከላከያ ሚሳይሎች የተመረጡ ስፍራዎችን ብቻ የመከላከል ግዴታ ውስጥም ገብታለች። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ዛሬም የዓለምን ትኩረት ከሳበው የእስራኤልና ኢራን ግጭት ጋር ተያይዞ የወጡ አዳዲስ መረጃዎችን ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። ጋቴምር ሪል ስቴት የሚያምር እድል በውቢቷ ፒያሳ በመሐል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በአስር በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 930 ሺህ ብር፣ ቅድመ ክፍያ 693 ሺህ ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 460 ሺህ ብር ቀድመ ክፍያ 946000 ብር ብቻ።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

ኢራን ባስወነጨፈቻቸው ሚሳይሎች በደቡባዊ እስራኤል በአርሺባ ከተማ የሚገኘውና በእስራኤል ትልቁ ከሚባሉት አንዱ ሶሮካ ሆስፒታል መመታቱን እስራኤል አሳውቃለች። ሆስፒታሉ በቀጥታ በሚሳይል መመታቱን የገለጸችው እስራኤል በዚህም ጥቃት 30 ሰዎች ተጎድተዋል ብላለች። ኢራን ባስወነጨፈቻቸው ሚሳይሎች በተጨማሪም ሶስት የሲቪል ስፍራዎች መመታታቸውን አንድ የእስራኤል ወታደራዊ ባለስልጣን ገልጿል። በስፍራው በርካታ ሚሳኤሎች መወንጨፋቸውንና በቴል አቪቭና ኢየሩሳሌም ፍንዳታ መሰማቱም ተገልጿል። የሆስፒታሉ ቃል አቀባይ ሆስፒታሉ ከፍተኛ ጉዳት ደርሶበታል ብሏል። በአካባቢው አደገኛ ንጥረ ነገሮች ሊፈሱ ይችላሉ በሚል ስጋት ነዋሪዎች ከአካባቢው እንዲርቁ እየተደረገም ይገኛል። የእስራኤል የድንገተኛ አደጋ አገልግሎት ማጌን ዴቪድ አዶም እንዳለው ኢራን በፈጸመችው ጥቃት ቢያንስ 32 ሰዎች መጎዳታቸውን ገልጿል። የኢራን ዜና ወኪል ኢርና በሆስፒታሉ አቅራቢያ የሚገኘው የእስራኤል ወታደራዊ ማዘዣና የስለላ ጣቢያ የዛሬ ጠዋት የሚሳኤል ጥቃት ዋና ኢላማ ነበር ብሏል። የእስራኤል ምክትል የውጭ ጉዳይ ሚኒስትር በሆስፒታሉ ላይ የደረሰውን ጥቃት ሆን ተብሎ የተፈጸመ እንዲሁም ወንጀል ነው ሲሉ አውግዘውታል። ጥቃቱ የተፈጸመው በጦር ሰፈር ሳይሆን በሆስፒታል ነው። ሻረን ሀስከል ይህ ሆስፒታል ለኔጌቭ ክልል ነዋሪዎች ዋንኛ የሕክምና ማዕከል ነው ብሏል። አክሎም ዓለም ሊያወግዘው ይገባል ብለዋል። በሌላ በኩል ኢራን የእስራኤሏ ሀይፋ ከተማ በተወሰኑ ክፍሎች ያሉ ነዋሪዎች ለሕይወታቸው አደጋ ስለሚኖር አካባቢውን ለቀው እንዲወጡ ማስጠንቀቂያን አስተላልፋለች። ሀይፋ ባለፈው ሳምንት በኢራን የሚሳኤል ጥቃቶች ተፈጽሞባታል። የእስራኤል ጦር አብዛኞቹ ሚሳኤሎች እንደከሸፉ ቢያስታውቅም አንዳንዶቹ ግን የተለያዩ ስፍራዎችን መምታታቸውን አምኗል። ኢራን የእስራኤል ወታደራዊ ማዕከላትና የጦር ሰፈሮች ላይ ድሮኖች እንዲሁም ሚሳኤሎችን እያስወነጨፈች ትገኛለች። በእስራኤል ሊመታ የማይችለው የኒውክለር ማብለያ ከሰሞኑ እስራኤል በኢራን ላይ እያካሄደችው ካለው ጥቃት ጋር ተያይዞ ስሙ እየተጠቀሰ ያለው የፎርዶ የኒውክለር ማብለያ ጣቢያ ነው። ፎርዶ ኢራን ካሏት ሁለት ወሳኝ የኒውክለር ማብለያ ጣቢያዎች መካከል አንዱ ሲሆን የእስራኤል መከላከያ ኃይል የአየር ጥቃት ቢያደርስበትም ጉዳት ሊደርስበት አልቻለም። ፎርዶ ከቴራን በስተ ደቡብ በ200 ኪ ሜ ርቀት ላይ ይገኛል። የተገነባውም በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ ሲሆን ለዚህም ዋንኛ ምክንያቱ ከደህንነትና ከጥበቃ ጋር የተያያዘ ነው። ኢራን ዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልፀጊያ ጣቢያዎች ውስጥም አንዱ ነው። የፎርዶን የኒውክለር ማብለያ መድረስ የሚችለው የአሜሪካው 14000 ኪሎ ግራም ገደማ የሚመዝነው በንከር በስተር የተሰኘው ቦምብ እንደሆነ እየተነገረ ነው። ቦምቡ ከመሬት ስር ያሉ ስፍራዎችን እንዲሁም ከፍተኛ ጥበቃ የሚደረግላቸውን የተቀበሩ የጦር መሳሪያዎችን ለማውደም ታልሞ የተሰራ ነው። ቦምቡ ከመፈንዳቱ በፊት መሬት፣ አለት ወይም ድንጋይ ሰንጥቆ በመግባት ሳይፈነዳ መቆየት ይችላል። 6 ሜትር ርዝማኔና 14000 ኪሎ ግራም ከመመዘኑ አንጻር የአሜሪካው B2 የተሰኘው መሳሪያ ነው ሊሸከመው የሚችለው። እስራኤል ፎርዶን ብቻዋን ማውደም እንደማትችል እየተገለጸ ነው። አሜሪካ በንከር በስተር የተሰኘውን ቦምብ ለእስራኤል ለመስጠት ከልክላለች። የኒኩለር ፊዚክስ ሊቅና የቀድሞ የተባበሩት መንግስታት የኒኩለር ተቆጣጣሪ ዴቪድ ኦልብራይት የኢራን የምድር ውስጥ የኒኩለር ጣቢያን ፎርዶ ከመሬት በታች 80 ሜትር ጥልቀት ላይ የሚገኝ መሆኑን ገልጸው ለማጥፋት እጅጉን ከባድ ነው ብለዋል። ከቢቢሲ ሬዲዮ አምስት ጋር በነበራቸው ቃለ ምልልስ ላይ በኢራቅ ውስጥ ያገኟቸው ተሞክሮች የዓለም አቀፍ የአቶሚክ ኢነርጂ ድርጅት ምርመራ ኤጀንሲ ሚስጢራዊ ፕሮግራሞችን ለመመርመር መንገዶችን እንዲያዳብር እንደረዳቸው ያስረዳሉ። አክሎም አሁን የእስራኤል ድብደባ ያንን ቦታ ለረጅም ጊዜ ከስራ ውጪ ማድረግ ይችላል ብያምናሉ። ዩናይትድ ስቴትስ ደግሞ ሙሉ ለሙሉ ልታወድሞ ትችላለች። በዋሽንግተን የሚገኘው የሳይንስና የዓለም አቀፍ ደህንነት ተቋም መስራች የሆኑት ኦልብራይት ፎርዶ ከሚያስፈራቸው የኒኩለር ተቋማት መካከል አንዱ ነው ብለዋል። ብቸኛው ግን አይደለም ካሉ በኋላ ስለዚህ የበለጠ ትኩረት ሊሰጠው አይገባም ሲሉ ይናገራሉ። ፎርዶ የተሰራው ከመጀመሪያዎቹ የኢራን የኒውክለር ጦር መሳሪያ ፕሮግራሞች አካል በመሆን ነው። በሌላ በኩል ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን ውስጥ ሁለት የዩራኒየም ማብላያ ተቋማት መጎዳታቸውን መረጃዋለኝ ብሏል። እስራኤል ዛሬ ጠዋት ሌሊቱን የዩራኒየም ማብላዮችን መደብደቧን መግለጿ ይታወሳል። ኤጀንሲው በቴሄራን የምርምር ማዕከል የላቁ የዩራኒየም ማብላያዎች ተሰርተው የተሞከሩበት አንድ ህንጻ ተመቷል ብሏል። አክሎም የኢራን የዩራኔም ማብለያ ቴክኖሎጂ ኩባንያ የተለያዩ የዩራኔም ማብለያ አካላት የተሰራባቸው ሁለት ህንጻዎች ወድመዋል ብሏል። ኤጀንሲው ሁለቱም ጣቢያዎች ቀደም ሲል በኢራን የኒውክለር ስምምነት መሰረት ክትትል ይደረግባቸው እንደነበር ገልጿል። የበለጸገ ዩራኔም ለኃይል ወይም ለኒውክለር መሳሪያ ማምረቻነት ሊውል ይችላል። ትራምፕ ጦርነቱን ለመቀላቀል ፈረሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከትናንት በስቲያ ማክሰኞ ኢራንን ለማጥቃት እቅድ ቢያጸድቁም ነገር ግን የመጨረሻ ውሳኔ ላይ አለመድረሳቸውን ሲቢኤስ ዘግቧል። ትራምፕ ጥቃት ለመጀመር ያልፈለጉት ኢራን የኒውክለር መርሃ ግብሯን ርግፍ አድርጋ ለመተው ከተስማማች በሚል እንደሆነ ከፍተኛ የመረጃ ምንጭን ዋቢ አድርጎ ሲቢኤስ ዘግቧል። ዜናው መጀመሪያ የተዘገበው በዎል ስትሪት ጆርናል ነበር። ረቡዕ ዕለት ሀገራቸው ከእስራኤል ጋር ተሰልፋም ኢራንን ልታጠቃ ትችላለች ወይ በሚል የተጠየቁት ትራምፕ ላደርገው አሊያም ላላደርገው እችላለሁ የሚል ምላሽን ሰጥቷል። ትራምፕ በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ የተሰራው የኢራን ዋነኛ የኒውክለር ማብለያ ጣቢያ ፎርዶን ለመምታት እያጤኑ መሆኑን ሲቢኤስ ቀደም ሲል ዘግቧል። የፎርዶን የኒውክለር ማብለያ መድረስ የሚችለው የአሜሪካኑ ኪሎ ኪሎግራም ገዳማ የሚመ ተመዝነው በንገር በስተር የተሰኘው ቦምብ እንደሆነ እየተነገረ ነው። ይህንን ቦምብ አሜሪካ ለእስራኤል ለመስጠት እስካሁን ድረስ ፈቃደኛ አልሆነችም። አሜሪካ ከእስራኤል ጋር ተሰልፋ ኢራንን ልታጠቃ ትችላለች የሚሉ መላምቶች በተበራከቱበት በአሁኑ ወቅት አሜሪካ በተለያዩ የጦር ሰፈሮች የሚገኙ የጦር ጄቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑ ተገልጿል። በቀጠናው ወደ አርባ ሺህ የሚጠጉ የአሜሪካ ወታደሮች እንዳሉ የአሜሪካ ባለስልጣን በቅርቡ ተናግሮ ነበር። ባለፉት ጥቂት ቀናት ቢያንስ ሰላሳ ወታደራዊ አውሮፕላኖች አሜሪካ ከሚገኘው የጦር ሰፈሮች ወደ አውሮፓ ተንቀሳቅሷል። ሁሉም የጦር ጀቶች ተዋጊና ቦምብ ጣይ ጀቶችን ነዳጅ ለመሙላት የሚያገለግሉ የአሜሪካ ወታደራዊ ታንከር መሆናቸው ተነግሯል። የአሜሪካ ኒሚትስ የተሰኘው አውሮፕላን ተሸካሚ መርከብ ከበርካታ የሚሳኤል አውዳሚዎች ጋር ከደቡብ ቻይና ባህር ተነስቶ ወደ መካከለኛው ምስራቅ እየቀዘፈ ነው። ሌሎች የጦር መርከቦች በኦማን ባህረ ሰላጤና በፋርስ ባህረ ሰላጤ የሚገኙ ሲሆን፣ እስራኤል የኢራን ሚሳኤሎችን እንድትመታ ረድተዋታል። አሜሪካ ኤፍ 16 ኤፍ 22 እንዲሁም ኤፍ 35 ተዋጊ ጄቶችን ወደ መካከለኛው ምስራቅ የጦር ሰፈሮች ማዞሯን ሮይተርስ የዜና ወኪል ዘግቧል። የእስራኤል የአየር መከላከያ ሚሳኤል እየተመናመነ ነው። ዎል ስትሪት ጆርናል አንድ የአሜሪካ መንግስት ባለስልጣንን በማናገር ባወጣው መረጃ መሰረት የእስራኤል ጦር ከኢራን የሚተኮሱ ሚሳኤሎችን ለማክሸፍ የሚጠቀምባቸው ሚሳኤሎች እየተመናመኑ ነው ብሏል። የሁለቱ ሀገራት ግጭት ከተጀመረ ወዲህ በርካታ ሚሳኤሎችን ወደ እስራኤል እየተኮሰች የምትገኘው ኢራን የእስራኤልን የአየር መከላከያ ሚሳኤሎች በከፍተኛ ሁኔታ እንዲመናመኑ አድርጋለች። አንድ ከኢራን የሚተኮስ ሚሳኤልን መጥቶ ለመጣል ግዴታ ሁለት የአየር መከላከያ ሚሳኤል መተኮስ ያለባት እስራኤል ከኢራን አንጻር በእጥፍ ሚሳኤሎችን በመተኮሷም አሁን በእጇ የሚገኙት የአየር መከላከያ ሚሳኤሎች ቁጥር አነስተኛ ናቸው። የኢራን ጦር በቀጣይነት በሚያደርጋቸው ጥቃቶች በቀላሉ የእስራኤልን ምድር መምታት የሚችል ሲሆን እስራኤልም ከአሁን በኋላ የተመረጡ ስፍራዎችን ብቻ የመከላከል ግዴታ ውስጥ ትገባለች። ባለፉት ቀናት እንደታየው ደግሞ ኢራን ከዚህ ቀደም ያልተጠቀመችባቸውን እንደ ፋታ ያሉ ለመከላከል ከባድ የሆኑ ሃይፐርሶኒክ ሚሳይሎችን መጠቀም ጀምራለች። የእስራኤል ጦር የሃይፐርሶኒክ ሚሳይሎችን ቀርቶ ካውቲ ታጣቂ ቡድን የሚተኮሱ ቀላል የሚባሉ ባላስቲክ ሚሳይሎችን እንኳን ለመከላከል ሲቸገር ከዚህ ቀደም ተስተውሏል። የእስራኤልን የአየር ክልል እየተከላከሉ የሚገኙት የአሜሪካና እንግሊዝ እንዲሁም ፈረንሳይ የአየር መከላከያ ዘዴዎችም ቢሆኑ ከኢራን በኩል የሚመጡ ሚሳይሎችን በመምታቱ ረገድ ክፍተት ይታይባቸዋል። ከቴምር ሪል እስቴት የሚያምር ድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በ10 በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 930ሺህ ብር፣ ቅድመ ክፍያ 693ሺህ ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 460ሺህ ብር ቅድመ ክፍያ ዘጠኝ መቶ አርባ ስድስት ሺህ ብር ብቻ።